ሰላም ይቱ፣ ዛሬ በሌላ ቪዲዮ መጥተናል። ዛሬ እኔ እና ብቻ ነኝ። በተደጋጋሚ መጥተዋል። እንግዲህ በእኔ ገባረ እንዴ ምን አልኩኝ? ጭቅጭቅ ብዙ ያላችሁ እንደዚህ ቪዲዮ ውስጥ። አሁን ማንኛውም ዛሬ ብቻ ከኔጋ ይውላል ማለት ቀን ሙሉ ከኔጋ ይውላል። የኔን ውሎ ነው የሚውለው

አምስት ብር ይሰረዝ ነው። ዶላር አለኝ አምስት የዛሬ ቪዲዮ ትንሽ ለመናገር ትንሽ እንትን እንዳይልባችሁ፣ መጀመሪያ የቡቻ ቪዲዮ ይሰራል፣ በኋላ የሚወደው ምግብ ቤት ምክንያቱ ትናንትና በደረገ ኮቪድ ብዙ ሰው አልተመቸውም እና ለምን አጋብዘው የሚፈልገው ቦታ ስለተባልኩ የሚወደው ቦታ እጅ ጋብዙ አሉ። ከዛ ደግሞ ፀጉራችን እንቆረጣለን። ከዛ ብቻ የቀኑላችን እናያለን። ከዛ ያ ትናንትና እቀበላሉ ያልኩትን መድኃኒት እንቀበላሉ። ብቻ አሪፍ ቀን እናሳልፋለን። የሰው ልጅ እንደት አምስት ዶላር እንደሚዘረዘር አላቅም፣ ግን እስቲ እናያለን። እስቲ ሽጡታል አይሸጡትም? ሽጡታል በመቶ ሰላሳ እንኳን ቢያስቡለት ወደ ስድስት መቶ ሀምሳ ብር ምናምን ይወጣል።

በቪፒኤን ይል ደሞ እሺ፣ የኔን ቪዲዮስ ላይ በቪፒኤን የኔ ቪዲዮ ማለት ይሄ ነው። ያንተን አይ ጋይስ እንግዲህ በቅዱስ እገዛ አልተማርኩም። ትንሽ ነ ወደኋላ ወደፊት ብቻ አስነዳኝ፣ በቃ ይበቃል አለኝ። እዩ ሰኔ ቪዲዮ የገብታችሁ ገብታችሁ ለት ይበቃል። እዘርኩኝ ተመለስኩ። በእጁ እንደዚህ እንደዚህ ይለኛል፣ እጁን እከተላለሁ። በቃ ገብቼ ወጣሁ ማለት ነው ግን መግባቱም ራሱ ትልቅ ነገር ነው። ቅዱስ ካሬንታልና ቅዱስ ቱርና ካሬንታል ቅዱስ ቱርና ካሬንታል ቀላል እኮ ነው። ቅዱስ ቱር ኤንድ ካሬንታል እና እዚህ ጋር ደውለት ለቅዱስ አሁን ለማንኛውም እየነዳ ነው እኔ ነው እኔ

ማሪም ሽሮ ቤት ነው። እሺ፣ ምንድን ነው? ሳር እና ማን ነበረ? የህንዱ ቤት ማን ነበረ? ኮራንክ ኮራንክ፣ አይ ኮራንክ ኮራንክ አፊ ኮርና ኮናርክ ኮናርክ ቀለላለ ኮርናርክ። ዛሬ አስተማሪኝ ምግብ ጋበዘኝ። በዘኛ አበ አስር ከአስር ምርጥ አስተማሪ ነው። ፀጉራችን ቆረጣለን ደግሞ የዛሬው ሁላችን ያበደን። ዝግጁ ነን። መጀመሪያ ምግብ እንበላለን። ከዛ ወደ ጸጉር ቤት። ምግብ አሁን ልንበላ። ጸጉር ቤት እኛ ጋር በወረፋ ነው። ደውለን ነው። ማሜ ይባላል። ማሚዬ ጀግና የሆነች ቆራጭ ነች።

የእኔ ውድ ይሄን ነው ይሄን ነው ወስጄ ከሞትኩኝ አንድ ጋር የምትጠይቂው አንቺ ነሽ። እንደው ማስቲካ አለኝ ብሎ ነበር። ስጪኝ፣ ስጪኝ ሞኖ፣ ስጪኝ ሞኖ፣ ስጪኝ እና ቤት ማታ አለኝ ብሎኝ ነበር። አሁን ነው አሁን ነው ብላሽ ያዚያው መድኃኒቱ አልኳችሁ ይሄ ነው ይሄ ለስ ይሻላል። ምክንያቱም ቫይታሚን ምናምን አለው ቫይታሚን ቢ ዋን አለው። ቫይታሚን ቢ ዋን ቱ አለው። ቫይታሚን ሲክስ አለው።

እዛ ጋ አለ። እኔ እዚህ ጋ አለው። አስር ከደቂቃ ደግሞ ስለወጥ ታዩታላችሁ ፀጉር እንደዚህ

እንደዚህ አምሩብን እንዴ! አንተ ምንድነው? ፍሪ ቅባት ቅባት አይደለም እኮ አላቤን። ቅድም ተቀብተሃል ክሪም፣ ተቀብተሃል ክሪም። ለማንኛውም በሌላ ቪዲዮ እስከምንገናኝ ግን የሚመቻችሁ ገብታችሁ የእሱን ቪዲዮ የእኔን ቪዲዮ ሲለማመድ ሲያጋጭም ነገ ነው። ለማንኛውም ነገ ነው በቃ ይለቅላችኋል። ቻው።